የነበረውን ሁኔታ ታውቃላችሁ። እስከዛሬ በጣም ታግሼ በጣም ምንም አይነት ምላሽ ሳልመልስ እስካሁን ዝም ብዬ ህይወቴን ስኖር ነበር። ካሁን ካሁን ይሻሻላል ነገሮቹ ይቀየራሉ፣ ሁሉ ነገር በትዕግስት ነበር ሳሳልፈው የነበረው። እናም ለአንዴና ለመጨረሻ ጊዜ አሁን በዛሬ ቪዲዮ እናገራለሁ። እስከዛሬ በህይወቴ በኖርኩበት ወይ ጉዳይ መጣ፣ የሀገሬ ሰው እውነት ለመናገር ጂጂኪያ እንግዲህ ሁላችሁ በሚዲያ እንዳያችሁት ፋኔን እንግዲህ በጣም አጸያፊ ነገር እንግዲህ አደረገ እያለሽ ትገኛለሽ። አንዳንዴ ምን አለ መሰላችሁ፣ እናት ዋሽቶ ልጁን ትዳር ያስይዛል። እናት ብዙ ነገር መስዋዕትነት ሲያደርጉ ነው የምናውቀው እና አንዳንዶቹ እናት ደግሞ አንዳንዴ ግርም ይለ ለምን እንደሆን ባናቅም ያልሆነ ወሬ ከሚያወሩ ምክንያት ለነገሩ ጅጂክያ ይህ ልጅ ጠንካራ ይህ ልጅ ጠንካራ በመሆኑ ነው እንጂ ብዙ ነገር ትላለሽ እያፈቀረሽው። በድሮም አማራ ነው፣ አባቱ አማራ ነው ቅብርጥሴ ምናምን ስትል ነበር። አሁን ደግሞ ጭራሽ ብላ ብላ ሰው የማይውጥላት አጸያፊ ነገር እንግዲህ እኔ እንጃ፣ እኔ እግዚአብሔር እንደውም እኔ አላቅም ብቻ ይገስጽላት ያደርጋል ብዬኔ አዎ ነው አልልም፣ ምክንያቱም አማት ክቡር ናት። እና አሁን እንዴት ነው? እስኪ በእናንተ ቦታ ሁናችሁ ብታዩት ከባድ ነው። ብቻ እና የማይሆን ወሬ እንግዲህ ለልጁ ስም እያደረገች ትገኛለች። እንግዲህ ልጁም ደግሞ ወቶ በሚዲያ እየተናገረ ይገኛል። እኳን፣ እነዚህን የመሳሰለ ወርቅ ወልዱ ባይወልድም እኳን ይህን ቃላት ባትጠቀሚ መልካም ነው። ለራስሽ ለሕልናሽ እኳን ብታፍሪ። የገዛ ልጇ ምንድን ነው ያላት? እናቴ የተሳስተሻለ አያደርገውም ምን ያላት? እና በጣም ይገርምያል። ምስክሬ ልጅ እውነት እኔ እናንተ እስኪ እንደ እውነት ስናወራ እውነት ቢደፍራት ኖሮ ቪዲዮ ተቀርጸ ነበር። ወደ ኋላ አትልም።

ቢያንስ እንኳን ከውጭ ሀገር ያላችሁ ቢያንስ እንደ መሀይም ትሰቡ እንደ ሰው ሰቡ። ሀገር ቤትስ የሀገር ጉዳዩ ያስተሳሰብ ጉድለት እስካለ ድረስ ይባላል፣ ይናከሳል፣ ይገዳደላል። ቢያንስ በውጭ ዓለም ያላችሁ ደግሞስ እናንተ የት ሀገር ሆናችሁ ነው ኢትዮጵያ ያለቃችሁ? ውጭ እኮ ነው ያላችሁ፣ እንደፈለጋችሁ የምተነፍሱበት ንጹሕ አየር የምታገኙበት። ስለዚህ አማራ ግብት አማራ አማራ ሰው በላ መሰለሽ? እንደዚህ ነው ያለው። እንዲህ አድርጎ የሚያንደላቀቀሽ አማራ ኩሩ ጀግና እንጂ ምን እዚህ ነው ያለ አማራ አማራ አማራ አማራ አማራ እኮ የሚሞተው ለባንዴራው እንጂ ለሀገሩ እንጂ ሲል እንጂ ለራሱ ለጥቅሙ አይደለም፣ ብታውቁት ማለት ነው። አማራ ነው የኦሮሞ ደም ደሜ ነው ብሎ የሚወጣ ጀግና። እናንተ ግን ይህ አይገባችሁ እንጂ አንዳንዶች አላችሁ ከብቶች በእውነት አንዳንድ ከፍት አገሪቱ እንዲዝች እያደረገ ንጹሐንን ያጋድላል። የማይገባቸው መሀይሞች ደግሞ የሚገባቸው መሀይሞችማ ለእውነትና ለማተባቸው እየቆሙ ለህይወታቸውን ለማተባቸውና ለሀገራቸው የቆሙ ምርጥ የኦሮሞ ተወላጅ ልጆች እውነትን ሲናገሩ ይውላሉ። አንዳንድ እንዳንቻለው ከፍትና መሀይሙ ደግሞ ስለማራጣልቻ ሲለፈልፍ ይውላል። ገባሽ? ልጅሽ ግዳያት አማራ ናት። ደግሞ የአማራ ጀግና ወንድ ደግሞ አማቱን አደለም ብልግና ለመስራት ቀና ብሎ የማያይ ጀግና ወንድ ነው። ይህን ጠንቀቃሽ ታይቀዋለሽ። ከራስሽ ከባልሽ የወለደልሽ። ለነገሩ አንቺ እውነት ለመናገር ከአማራ እንደሞጣ ያለ እብድ ከኦሮሞ እንደ ጂጂኪያ ያለ እብድ ከትግራይ አንዲት ሎዛ ነው ሎዛ የሚሏት እብዳሉ። እነሱን አማኑኤል ነው መብተት የነበር። መሀይሞች ዝም ብላቸው። የአገር ብሄር ከብሄር የምታባሉ እናንተ፣ ከደህና ሀገር ተቀምጣቸው ንጹሐንን የምታጫርሱ ሂጅ ከፍቱ ሁሉ በእውነት በጣም ነው የሚያናዱት። አማራ አማራ ኧረ አማራን ጦስን ገድል